ነው እንግዲህ ቤተሰብ በዚህ አጋጣሚ አሁንም አለውል እያላችሁ ስለሆነ አመሰግናለሁ። አሁንም ደግሞ እዛ ሲሄድ አለውል በሉኝ፣ በጸሎታችሁም፣ እንዲሁም ደግሞ ከጎኔም በሌላም ነገር የተቻላችሁ ታቅም እንድትሆኑ ፈልጋለሁኝ። እንግዲህ እዛ ሲሄድ በእናንተ ዋስትና ነው እና አሁንም ከኔ ጋር ያላችሁ ሰዎች እያገዛችሁ ያላችሁን በጣም አመሰግናለሁ። አሁንም እዛ ሲሄድ እንግዲህ እንዳትለዩኝ እላለሁ። እኔና ፈጣሪ ብቻ አንድ ላይ የምንሆንበትን ጊዜ በጣም ስለምፈልግ፣ ምናልባት ቤተሰብ ከጠፋሁባችሁ በጣም ይቅርታ አድርጉልኝ። እንግዲህ በእኔ ቤት በጣም በጣም በጣም አሁንም አብራችሁ እንደምትሆኑ ተስፋ አደርጋለሁ። እንግዲህ ና የምትላቸው ነገር ካለ አብሮነታችሁ አይለ ቤተሰብ ስለሆነ እስካሁንም ከጎናችን ነበራችሁ። ፈጣሪ ይስጥልኝ ያክብርልኝ እላለሁ። በጸሎት አግዙት። ቤተሰብ ሰላም ሰላም፣ እንዴት ናችሁ? ምርጥ ጤና ና ቤተሰቦች ባላችሁበት ሰላምና ጤናውን ፈጣሪ ብዝዝዝት ያድርግላችሁ። እንዴት ናችሁ ቤተሰብ? እኔ ደህና ነኝ። እንግዲህ ምናልባት ትላንትና የተለቀቀ ቪዲዮ ካያችሁ ውጤት ሰምተን ነበረ። ፈጣሪ ይመስገን። ያው በውስጥ የምንም ነገር እንደል እንደተናግሮኛል። ነገር ግን ከዛ በኋላ ቪዲዮ ተለቆ አላስቻለኝም ና አይቸው ነበረ መጨረሻ ላይ የተፈጠረው ነገር እኔም ግራ ገብቶኛል፣ ግን የራሱ ጉዳይ ብያዋለሁ። ምክንያቱም አሁን ለመሄድ የወሰንኩበት ቦታ የራሱ ጉዳይ የሚያስብል ነገር ነው። ምናልባት አሳሳቢ ሊሆን ይችላል ብዬ ባስብ አሪፍ ነበር፣ ግን አይደለም። ምክንያቱም ከዛ የተሻለ ወይም ከዛ የበላ የሆነ ቦታ ለመሄድ ስለወሰንኩኝ ቤተሰብ ግዴታ ምንም ምንትን አላስጨነቀኝም። ብቻ ፈጣሪ አውቋል፣ ሁሉም ነገር ሁሉም በሱ እጅ ነው ብዬ አስባለሁ። እና ዛሬ ቤተሰብ እንዴት ነው? እንደዚህ ስታዩኝ፣ እንግዲህ አብዛኞቻችሁ አብርሽ ጸበል ሂድ እያላችሁ ነበር። በውስጥም እያናገራችሁ የነበራችሁ ያላችሁ ብዙ ነገር እያደረጋችሁልኝ ያላችሁ ሰዎች አላችሁ። እና ያው እንግዲህ ዛሬ በሌሊት ነው ከይሄን ጋር ለመውጣት እንግዲህ ወደ ጸበል ልንሄድ ነው። ያው ይህናን እየጠብኩት ነው ቤተሰብ። ምናልባት እንግዲህ ካሁን በኋላ ቪዲዮ ላይ ላታዩን ይችላል። እንዲሁም ደግሞ ስልክም ምናልባት ላልኖር እችላለሁ ብዬ አስባለሁ። ምክንያቱም በጣም ጊዜ ያስፈልገኛል፣ በጣም የጽሞና ጊዜ ያስፈልገኛል። እና እኔና ፈጣሪ ብቻ አንድ ላይ የምንሆንበትን ጊዜ በጣም ስለምፈልግ፣ ምናልባት ቤተሰብ ከጠፋውባችሁ በጣም ቅርስ አድርጉልኝ። እንግዲህ በእኔ ቤት ምናልባት ሌላ ሰው ካልሰራበት እኔ የመጨረሻ ቪዲዮና ለሰባት ቀን ምናምን ከዛ ስመጣያው ሰላም ብያችሁ ያለውን ነገር ቀጥላለሁ። እግዚአብሔር ሰላሙን ያበዛልኛል ብዬ አሰባለሁኝ። ከዛ ባለፈ ግን እንግዲህ ይሄና ለእኔ ብሎ ነው የሚሄደው። ምናልባት ትናንትና ተናግረዋል። ማዘሩ ብቻዋን ስለሆነች እሱ አድርሶ የሚመለሰው ከዛ በኋላ ግን ከሶስት ቀን ምናምን በኋላ ፈጣሪ ካለ ሊመልስ ይችላልና፣ ቤተሰብ ዛሬ እሱን እየጠበኩት ነው። እንግዲህ ቤተሰብ በዚህ አጋጣሚ አሁንም አለሁልህ እያላችሁ ስለሆነ አመሰግናለሁ። አሁንም ደግሞ እዛ ሲሄድ አለሁልህ በሉኝ። በጸሎታችሁም እንዲሁም ደግሞ ከጎኔም በሌላም ነገር ተቻላችሁ ታቅም እንድትሆኑ እፈልጋለሁ። እንግዲህ እዛ ሲሄድ በእናንተ ዋስትና ነው እና አሁንም ከኔ ጋር ያላችሁ ሰዎች እያገዛችሁን ያላችሁን በጣም አመሰግናለሁ። አሁንም እዛ ሲሄድ እንግዲህ እንዳትለዩኝ ላለው ቤተሰብ መቻላችሁ ታቀም ከኔ ጎን ሆኑ። ይህንን እየጠበቅኩት ነው። በዚህ አጋጣሚ ይሄ ቤተሰብ እንግዲህ እስክመጣ ሀያ ሺህ በላይ ሆኖ እንዲጠብቀኝ እፈልጋለሁ። ቤተሰብ እንግዲህ በአዲስ ነገር እንደመጣ ተስፋ አደርጋለሁ። ፈጣሪ ይረዳኛል። ይህንን እየጠበቅኩት ነው። እንግዲህ ይህና ይመጣል ወይም ካለ ወደሱ ይሄዳለሁ። ቤተሰብ ካለነ እሱ ሲመጣ እንገናኛለን ማለት ነው። እስከዛ ግን አብራችን ሁኑ። ይህና ልጠብቀው እዚህ ጋር ስለተባባልን እዚህ ውስጥ ቁጭ እየጠብቋለሁ። ቤተሰብ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ውድድድ ነው ማድረጋችሁ። ኖሩልኝ፣ እግዚአብሔር ሰላሙን ብዝት ያድርግላችሁ። አሁንም ጸልዩልን። በቃ ሲመጣ እንገና መጣ መጣ፣ ተውሰዱ። ያው መጣ። አረፈርክ አረፈርክ አረፍ

ያው እንግዲህ እኔ አድርሼው አንድ ቀን አድሬ ነው የምመለሰው። ቤት ለማዘር አስፈልጋታለሁ፣ ማስተካከላቸውም ነገሮች አሉ። አብርሽም ያው ብቻውን ነው። ከፈጣሪ ጋርም ያለውን ከራሱ ጋርም ያለውን ነገር ለመፍታት እኔ እንትልልበት ስለምችል አንዳንድ የጥሞና ጊዜ አስፈልገዋል። ሶ አሁን ወደ መናሪያ ነው የምንገባው ማለት ኔትወርክም የለም አካባቢዋ ላይ፣ ቅዝቃዜም ነው፣ ማብራት የለም ምናምን ስልክ ቻርጀር ሊዘጋበት ስለሚችል ብዙም እንዳትጨነቁ። ያው ሰባት ቀን ነው አይደለም፣ ትቆዩ ሰባት ቀን በስልክ ችግር የለም እና እኔም በሶስት ከሶስት ቀን በኋላ ወይ ካራቀ በኋላ ስለሚሄድበት ምንም የሚያሳስብ ነገር የለም ብቻ በጣም ይበርዳል በቃ እየዘጋን እየከፈትን እዛ ስንደርስ ብንሳልንትብንላች ይቻላል አኩኩሉ በሉ ልጆች እንደገና ዙሪያ ይጨልሟል እንግዲህ ቤተሰብ በመጨረሻው ያው መናሪያችን ደርሰናል። ከወዲሁ በቃ እነ ሰናበታችሁ ይዘላሰብኩኝ ነው። ይህም ቪዲዮ ካሜራማናችን ማናችን እንግዲህ ኤዲት አድርጎ ሙሉ የሚለቅላችሁ ምናልባት ቤተሰብ እንግዲህ ያለው ነገር እሱ እንደሚያስተካከል ነው። በዛ ባለፈ ግን እንግዲህ በጣም በጣም በጣም አሁንም አብራችሁ እንደምትሆኑ ተስፋ አደርጋለሁ የምንላቸው ነገር ካለ አረ አብሮነታችሁ አይለይም። ቤተሰብ ስለሆነ እስካሁንም ከጎናችን ነበራችሁ። ፈጣሪ ስጥልኛ አክብርልኝ እላለሁ። በጸሎት አግዙት ቤተሰብ፣ በጣም ከጎናችን እንድትሆኑ ፈልጋለሁ። አሁን የበለጠ ብቻ ደርሻለ በቃ ከዚህ በላይ ባያስገፋችሁ፣ አሁን እኛ ልንገባ ነው ውስጥ ላይ ብቻ ግን ቻ ንበላቸው ዛ ንደርሰ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ትናፍሉ። በጣም በጣም ነው የምወዳችሁ። ሰላም ያለው ነገር እኛ እንሰናበታችሁ ውስጥ ላይ በጣም ጫጫታ ስለሚበዛ